ችን ላይ ነው። ያ ንጹህ ሆነሽ እንድትመልሽልኝ ነው የምፈልገው። እንዲህ ይለን መጽሐፍ ሳሙኤል ካለ ምዕራፍ 11 ከቁጥር ሁለት እንዲህ ሆነ ወደ ማታ ጊዜ ዳዊት ከመቅደሱ ማነው ከመንጣፉ ተነሳ በንጉሱም ዳዊት ከመንጣፉ ተነሳ። በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ ሳለ አንድ ሴት ስትታጠብ ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይቺ የኤልባ ልጅ የቄጤሚያዊ የኦሪዮ ሚስት ቤርሳቤ አይደለችም ምን አለ። ዳዊትን መልእክተኞቹን ልቆ አስመጣት። ወደ እርሱም ገባች። በርክሶታም ጸንታ ነበርና ከእርሱም ጋር ተኛ። ከእርሷም ጋር ተኛ። ወደ ቤትም ተመለሰች። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። አሁን ይህኔ ጥያቄ፣ ከዚ በኋላ ምን አደረገ ዳዊት? ቀጥታ ምንድን ነው ያደረገው? ከቁጥር አስራ አንድ ላይ ይ የሬን ከቁጥር ስምንት ከቁጥር ስምንት ዳዊትም የኦሪዮን ወደ ቤትህ ሂድ እንግዲህ ታጠብ አለው። ኦሪዮንም ከንጉሱ ቤት ሲሄድ ማረፊያ የንጉሱ መብል ተከትሎ ሄደ። ኦሪዮንም ግን ከጌታው ባሪያ ሁሉ ጋር በንጉሱ ቤት ደጅ ተኛ፣ ወደ ቤትም ተመለሰ። ከዛ በኋላ ለኦሪዮን ዳዊትም ታቦቱን እንደዚህ እንደዚህ እያለ ይሄዳል። ከዛ በኋላ ምንድን ነው ያደረገው መሰለሽ አንድ ጊዜ እንዴ፣ እዚህ ጋ ይታይሻል። እንዴ ይላል እዚህ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልኩልህ፣ የእግዚአብሔር የይሁዳን ቤት ሰጠውህ። ይህንን አንሶ ቢሆን ኑሮ ሌላ ጨምርልህ ነበር። ሚስት ብትጠይቀኝ እኮ ሌላ ጨምርልህ ነበር አሉ ከዛ በኋላ አሁን በፊቱ ክፉ ነገር ትሰራ እንደ እግዚአብሔር ነገር ለምን አቃለልክ? የቄጤማውን የኦሩን በሰይፍ መትተሃልና ሚስቱንም በአንተ ሚስት ያንተ ሚስት ትሆን ዘንድ ወስደሃል፣ እርሱም በአሞን ልጆች ሰይፍ ገልሃል። ስለዚህ አቃለኛል የቄጤማውን የኦሩን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይጠፋም አለው። እግዚአብሔር እንዲህ ይላል፣ እንሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በአይን ፊት እወስዳለሁ። ለዘመዶችህም እሰጣለሁ። በዚህም ፀሐይ ፊት ከሚስቶች ጋር ይተኛል። አንተ ይህንን በስውር አድርገኻልና እኔ ግን በእስራኤል ሁሉ ፊት በፀሐይ ፊት አድርገዋለኋል። እዚህ ጋር ዳዊት ምንድን ነው ያደረገው? የቄጤውን የኦሪዮን ሚስት አስገድዶ ይደፍራል። ስትታጠባያ፣ ከዚያ በኋላ አስመጣትና፣ በወታደሮቹ አስደፈራት። ከዚያ በኋላ እግዚአብሔር ምንድን ነው ያደረገው? አስደፍሮ ብቻ አልቀረም፣ በነገራችን ላይ ባሏን ገደለው በሰው አስገደለውና ከዛ በኋላ እግዚአብሔር በዳዊት ላይ ተቆጣና ቀጥታ ሚስቶቹን አስደፈረ። ዳዊት ይሄንን በስውር አድርጎ ስለነበረ እግዚአብሔር ደግሞ በአደባባይ የእስራኤል ሁሉ እያየ በእስራኤል ሁሉ ፊት በፀሐይ ፊት አደረገው ማለት ነው። ከሚስቶቹ ጋር እንዲተኙ አደረገ፣ ወይም ደግሞ ሚስቶቹ እንዲደፈሩ አደረገ። እና ምን ታያለሽ ይመስለኛል አሁን ሰው ሁሉ አንድ አይደለም። ሁላችንም እንለያያለን ብዬ አስባለሁ። ስጋ ያው ስጋ ስንለብ ስጋችን ለብዙ እንትን ይገራል ይገፋናል እኮ አሁን ይሄ ነገር ትክክል አይደለም። ራሱ ዳኛው መታሰር አለብሽ ብለሽ ነበረ ቅድም ግን አሁን ወደ ወደኛ ወደ ኢየሱስ ከመጣሽ እየሱስ ያው የእግዚአብሔር ልጅ ግን ይሄ መጀመሪያ ትክክል ነው ወይ የሚለውን ነገር እንዴት መልሽልኝ ፈልጋ፣ ከዛ ኢየሱስ ላይ እንመጣለን። ግን ይሄ ነገር አንድ ሞራል ያለው ሰው እንዴት ነው ይሄን ነገር፣ አንድ ጤነኛ አእምሮ ያለው ሰው ራሱ ይቀበለዋል እንኳን አይደለም፣ እና ፈጣሪ ያደርገውን ብሎ ለማመን ይሄ ነገር ማለት ያኛው ባጠፋው፣ እስኪ ዳዊት እኮ ሚስቱን መድፈር ብቻ አይደለም ኤውሬውን ራሱ ገሎታል። ከዛ በኋላ እግዚአብሔር በአደባባይ ሚስቶቹ እንድደፈሩ ነው ያደረገው። ያደረገው እግዚአብሔር ነው። አዎ እግዚአብሔር እኮ ነው። እግዚአብሔር በአደባባይ የዳዊት ሚስቶች እንድደፈሩ ነው። እግዚአብሔር በአይን አይታይም ሲጀመር ለሰው ፈጣሪ እና አይቼ አይደለም። በአደባባይ የኦሪዮ ሚስት የኦሪዮ ሚስት ዳዊት ስለደፈረ በአደባባይ የዳዊት ሚስቶች እንድደፈሩ ነው ያደረገው፣ ምክንያቱም ዳዊት የኦሪዮ ሚስት ስለደፈረ ማለት ነው እግዚአብሔር ተበቀለው ዳዊትን። እንዴት ነው የተበቀለው? እሱ በሰራው ነገር ሚስቶች እንድቀጠው አድርጎ ማለት ነው። ይሄ ነገር ትክክል ነው? እኔ አሁን ባይዘው በእኛ በራሳችን ከሆነ እግዚአብሔርን በአይናችን አይተነው አናውቅም፣ ፈጣሪ ያው አሁን እኔ መጥፎ ነገር ከሰራሁኝ የእጄን አገኛለሁ። ያንን የእጄን ሳገኝ ግዴታ በቃ መጥፎ ነገር መጥፎ ነገር ስታደርግ የእጅሽን ማግኘት አይቀርም እና በሆነ በቃ በራስሽ ሊሆን ይችላል በልጆችሽ ሊሆን ይችላል ወይ በቤተሰብ ሊሆን ይችላል። ገባሻ ቋይር ለኔ የእኔ ጥያቄ እኮ አሁን እሱ ባጠፈው ጥፋት ለሚስቶቹ ለምን ተቀጥጦ ነው? አሁን እኮ ቅድም ዳኛው ላይ ሲሆን እኮ አንቺ ስህተት ነው ብለሻል። እግዚአብሔር ላይ ሲሆን ለምንድን ነው ስህተት ነው ማለት? ማለት ዳኛው ስህተት ከሆነ እግዚአብሔር ደግሞ ከዳኛው በላይ ሰለፍጥረታቱ ሰለ ፍጥረታቱን የሚያውቅ ነው ስለፍጥረታቱ ፍጥረታቱ የሚያመዛዝን ነው። ስለ ፍጥረታቱ የሚያውቅ ነው። ፍትሐዊ ነው። ደግሞ አምላክ ፍትሐዊ ከሆነ ዳዊት በሰራው ከዛ ላይ ባሏን ገሎባት ከዛ እንዴት ነው እሷን ደፍሮ ሲያበቃ በሱ ቦታ እሷን ስለደፈረ ደግሞ ሌላ ሚስቶቹ የሚደፈሩት ለምንድን ነው? እግዚአብሔር ሰው ይሞትም አይልም ይገደልም አይልም። በእኛ ከሆነ ማለት ነው፣ አንች መጥፎ ነገር ከሰራሽ እንደው ያው በቃ መጥፎ ኃጢአተኛ ሰው በቃ እንትን አለ መሆን መሞት አለበት፣ ያንን ነገር ጥፋት ስላደረገ ያ ሰው መቀጠቀጥ አለበት ወይ የሞት ፍርድ መደረግ አለበት አይልም። ያው ለእኛ ብሎ ኢየሱስ ሞቷል።